ሰላም አለይኩም እንደተለመደው ወደ ቤተሰቦች፣ ዛሬም ከእነ ምንጣፉ የፈረጅኩት ሚያምር ጽድት ያለ በ25 ቲክነስ መጅሊስ ስመልሽላችኋለሁ፣ በአዲስ ቪዲዮ እንደምታዩት ነው። ወደ ቤተሰቦች ሚያምር ቀይ ቡኒ የሆነ ጨርቅ እንዲሁም ደግሞ ስትራይፕ ያለው ማለት ነው። በቀይ ቡኒ ስትራይፕ ያለው እንዲሁም ደግሞ ልሙጥ የሆነ ማለት ነው። ሶስት አይነት ጨርቆች ነው የተጠቀምንበት። ዘመናዊ የሆነ ሀያ አምስት ክሌስ የመጅሊስ ጨርቅ የተሰራ ቦንድድ ቦንድድ የሆነ መጅሊስ ያለ ወንድ ቤተሰቦች የሚያምር አፈራረሽ ፈርሸነዋል። እስከ ቪዲዮ ፍፃሜ አብራችሁ በመቆየት የሁሉንም ዋጋ አሳውቃችኋለሁ። በነገራችን ላይ ውድ ቤተሰቦች አዲሶች ካላቸው ቤታችን እቃ በጣም ብዙ ነበረ። እንግዲህ ከዚህ ከሁለተኛው እቃ ከመጅሊሱ በኋላ ኪችን ካቢኔት የምትገርም በዚች አይነት ሙሉ ለሙሉ ኤችዲኤፍ ወይም ደግሞ የውጭ ጣውላ መቀበ ያስፈልገው በነገራችሁ ላይ እንደልኳችሁ ኪችን ቦርድ እየተጠቀምንበት የምትገርም ኪችን ካቢኔ ሰርተናል። ሲቀጥል ደግሞ እዚህ ጋር የምታዩት የውሃ ልብስ ማጣሪያ ማለት ነው እንዲሁም የልብስ ማጣቢያ ማሽኑ የምታዩትን በ16 ኪሎ ማለት ነው። ታችንን ባዘዘችን መሰረት 16 ኪሎ ነው ገዝተንላታል። ጽድት ያለ ስራ ነው የሰራንላት ሁሉንም ማለት ነው። ይህም ጽድት ያለ ቀን የገዛንላት እንደምታዩት ነው። ሲቀጥል ምንታቤቷን በምታዩት ደረጃ ከፈረሽ ነው በኋላ ነው። በርግጥ በጣም ከብዙ ድካም በኋላ ነው ቪዲዮ ያረኩት ሁለት ሰው ብቻ ነበርንና አልተመቸን ነው ቪዲዮ ለመስራትና ነው። የምታዩት መጋረጃ ከማች አድርገን ማለት ነው። በሽሮማ ከለር የምታዩት አልጋ በሜትር ከሰማንያ የምታዩት ቁምሳጥን ያስገባን፣ እነሱም እየደረደሩ ነበር። እኛ ከገጠጠምን በኋላ የምታዩት በአራት ተከፋች ኤችዲኤፍ ነው። ይሄም ቁምሳጥንም ኤችዲኤፍ ነው ያስገባንላት። ወደ ቤተሰቦች እጅግ በጣም የሚገራረሙ እቃዎች ነው ያስገባንላት። የሁሉንም ዋጋ አሳውቃችኋለሁ። ላይክ ማድረግ እንዳይረሳ። ይዛችን እንግዲህ ሁሉም ክላሷ ምንጣፍ ብላን ነበር። ምንጣፍም አስገብተናል። ሁሉንም አሳያችኋለሁ። ሲቀጥል እዚህ ጋ የምታዩት ደግሞ ቲቪ ከነ ማስቀመጫው ማለት ነው። ይሄን ይሄ ውጭ ላይ ገና ሳና ልክ ለማስመረጫ የሚሆነል በማለት ነው ቪዲዮ ያደረኩት። ከውጭ ላይ ያለውን ውስጥ ላይ 55 ኢንች ቲቪ እና እንዲሁም ከነ ማስቀመጫው ማለት ነው። በሜትር 50 ማስቀመጫ የምታዩት ይሄ የትህታችን ነው። እንደምታዩ ነው ሁሉም የተሟላ ነው። ያ ኦሪጂናል ነገር ነው። ሱፐር ስታር ነው። ከሁሉም በላይ ሆነው ነው እቃ ነው። ያው ሙሉ ገመዱን በአንድ ላይ አድርጌልሻለሁ።

ሚገራር ምንጣፍ ገዝተንላታል። ለዋና ሳሎንም እንደዚሁ ያስገባለት አለ። ይሄ የምታዩት ደግሞ ከንቱና ጋር ከመጅሊሷ ጋር በነገራች ላይ ማቻ ያደርጋል። ከታች ከዚህ በፊት ከመጅሊሱን ከማስገባታችን በፊት ኖርማል፣ ከታች ስሱን ከዚህ በፊት የሰራሁት ወይም ደግሞ አስር ቲክነስ መጅሊስ ጋር አረንጓዴው ምንጣፍ ማለት ነው። ኖርማል የዚህ አይነት ምንጣፍ ዝቅ ያለውን አስገብተንለት ነበር። ይሄኛው ደግሞ ደረጃ ሁለት የሚባሉት ናቸው። እነዚህ ከዚህ ደግሞ ከፍ የሚሉ አሉ። ደረጃ አንድ የሚባለው ማለ እጅግ በጣም እሱ ነው። ዛሬ ገስተን ላታ ለህዳችን ወረሕመቱላሂ ወበረካቱህ እንዴት ናችሁልኝ? የተከበራችሁ የመጣሁት አልጠራጠርም፣ ነገር ኳሊቲ ኳሊቲ ነገር ነው በጣም እናንተም እንደዚሁ ፎይ ብላችሁ ያላችሁበት ቁጭ ብላችሁ ሁሉንም ታችም በማስቀምጠው ቁጥር ማለት ነው። የደወላችሁ እንዲሁም ዋትሳፕ ቴሌግራም ኢሞ ላይ እየገባችሁ ማዘዝ ትችላላችሁ። እናንተም እንግዲህ እድሉን ተጠቃሚ ሆኑ። እናንተን ለማሳረፍ እኛ ቆርጠን እየሰራ ነው። በመቀጠል ቀጥታ ወደ ዋጋው ነው ማለት ነው የሚገባላችሁ ውድ ቤተሰቦች እንግዲህ እንዳልኳችሁ የምታዩት ሀያ አምስት ቲክነስ መጅሊስ ቦንድ በቦንድ ያልኳችሁ ቦንድ በቦንድ ነው፣ ግዳፉን ቦንድር ነው፣ መቀመጫውን ቦንድ ነው። 25 ቲክነስ ነው። የታችን ቤት ለክተን ነበር። በጣም ለክተን ሁለት ሶስት የተመላለሰን ማለት ነው በሩ ጋር ስለነበረ በርስ እንዳይዘጋ በማለት እንደምታዩት ከበሩ ጀምሮ እስከዚህኛው ኮርነር ድረስ በሁለት ኮርነር እየሰራ ነው። መጅሊስ ነው 10 ነጥብ 5 ካሬ ነው የመጣው ጠቅላላ ማለት ነው። የታችን መጅሊስ ጽድት ያለ ስራ ሰርተናል። ታዲያ የታችን መጅሊስ እንግዲህ በ11ሺ ብር ብቻ ነው የሰራናላት ወደ ቤተሰቦቼ ወደ እንደምላችሁ እውነት ለመናገር ብዙ በአካል መተው ሲያዙን ኖርማል ለምናቃቸው እዚሁ በአካባቢያችን መተው ሲያዙን ማንኛውም ቅርንጫፋችን ላይ 11500 ብር ነው፣ እውነት ለመናገር እየሰራን ያለ ነው። 25 ቲክነስ ቻናል ቤተሰቦቻችን ከዩቱብ አምነውን ስለሆነ መተው መተውኛን ሲያዙን በ11 ሺ ብር ብቻ ነው እየሰራን ያለ ነው ማለት ነው። ወደ ቤተሰቦች ያው እናንተ እንግዲህ ይህንን ትብብር በማየት እኛን ይምረጡን፣ ጥራት ያለው ስራ እንሰራላችኋለን ማለት ነው። ከዛ በተረፈ የቤታችንን እቃ ሙሉ እቃውን ከዚህ በላይ ለመዘርዘር እንደምታዩት በጣም ደቂቃ ያረዝምብኛል ጠቅላላ አድርጌ ሁሉንም ደምር ነው መነግራችሁ። ታችን ኪችን ካቢኔታ ተደምሮ እንዲሁም ደግሞ ሙሉ ልብስ ማጠቢያ ተደምሮ፣ ቲቪ ስታንዱ ቲቪው አጠቃላይ ሁሉም ተደምሮ መጅሊሱ፣ በነገራችሁ ላይ ሙሉ መቶ መጅሊሱ 115 ሺህ ብር ነበር የፈጀባት። 115 ሺህ ብር ራሱ ላይ መጅሊሱ ማለት ነው ሙሉ። ከዛ በተረፈ ምንጣፉ 90 ሺህ ብር ፌስቶባታል። የታችን የሳሎኑና የሚኒታ ቤቱ ማለት ነው። በጣም በኦሪጂናሉ ስሱን መጀመሪያ ነበር ያስገባናላት በእነዚኛዎቹ በኦሪጂናሎቹ ለሳሎኑና ለሚኒታ ቤቱ እንዲሁም እንዳልኳችሁ ኦሪጂናል ጠንካራ ነገር ነበር ያስገብናለን። ደረጃ አንድ የሚባሉትን ያልኳችሁ ማለት ነው። ዘጠና ሺህ ብር ፈሽቶባታል እህታችን ሶስት በአራትና እንዳልኳችሁ አራት በአራት ተኩል በአራት ከሩብ ነበር እህታችን የመጣው ማለት ነው። ሁሉንም ካስገባባን በኋላ ዛሬ ነበር የጨራረስነው። ብዙ እቃዎችን ያው ሀሳብ እያመጣች ማለት ነው፣ ጋረጃ መስቀያ ምናምን እያለች ይያለች፣ ያው ሀሳብ በጣም እየቀያየረች ነበርና ሙሉ እቃውን የጨራረስነው ከሶስት ቀን በኋላ ነበር። ዛሬ ሙሉ እቃውን ጨራረሰን ብር እየተቀበልነው፣ ጠቅላላ ለይታችን 415 ሺህ ብር ፈጅቷል። ላይ ያያችሁት ከዚህ በኋላ በፊት ቅድም መጀመሪያ መግቢያ ላይ በዋጋም ሳልናገር በፊት ያው እቃዎቹን እያስገባሁ የተናገርኳቸው ማለት ነው። እንግዲህ ሙሉ እቃዎቹ የታች የታችን ያያችሁት ጥራት ያለው ነገር ነበር የተሰራው። ያው ቆንጆ ነገር ለመስራት ይግድ ወጪ ማውጣት ያስፈልጋል። ለዛም ነው እንግዲህ ወደ ቤተሰቦች ለዛሬ ይችላችሁ የመጣሁትን ቪዲዮ እንደወደዳችሁ ተስፋለኝ፣ አልጠራጠርም። ከመቻቻችሁ ከሆነ ኮመንት ላይ ያሳውቁኝ፣ ላይክ ላይክ አድርጉት ማለት ነው ቪዲዮውን። እናንተ ማለት ስለፈለጋችሁ ላይ እንደምላችሁ ታች ላይ ያለውን ስልክ ተጠቀሙት። በቀጣይ ቪዲዮ በእናንተ ውቃ እስከምመለስ ድረስ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።